በክርስቶስ አባቴ ቄስትሮቪሽ፣ ደብዳቤው ከደረሰኝ አራት ሳምንት አልፎታል። የጋብቻችንን ስነ ስርዓት ፈጽማለሁ ብለው አይድከሙ። እግዚአብሔር ብሎ የምንጋባም ቢሆን ውጣ ውረዱ ብዙ አመት መውሰዱ አይቀርም። እንዲያውም መተው ነው እንጂ ነገሩ ክፉኛ ሀዘን ላይ ጥሎኛል። ከሁሉ አስቀድሜ ጠቅላላውን ታሪክ ከስሩ ልግለጥሎት። የልጅቱ ስም ሲስል ይባላል የተገናኘነውም አውቶቡስ ላይ ነው ሴስልን ለመጀመሪያ ጊዜ ሳያት በቅፏ ህፃን ይዛ ነበር በኋላ እንደተረዳሁት የታቀፈችው በህመም ላይ የምትገኘውን የእህቷን ልጅ ነበር በአጠገቧ ሁለት ሻንጣዎችና አንዳንድ የቤት እቃዎች ይታያሉ በመጀመሪያ ትዳር ያላት ሴት መስላኝ ነበር በአውቶቡሱ ውስጥ ሁለታችንም መቀመጫ አላገኘንም ነበር አውቶቡሱ ዘወርዋራ ወደሆነ ወደ ሆነ መንገድ በሚደርስበት ጊዜ እንዳንወድቅ እንደጋገፍ ነበር። በጉዟችን ላይ ብዙ ነገሮች አንስተን ከተጫዋወትን በኋላ ከዚህ ቀደም ካጋጠሙኝ ልጃገረዶች የተለየች መሆኗን በአንድ አፍታ ለመገመት ቻልኩኝ። መቼም ሁኔታዋን ዘርዝሮ ማስረዳት ያዳግታል። ቢሆንም ካየኋት ልጃገረዶች መካከል ሲስልን የሚመሰለ ጭምትና ግልጽ ልጅ አላጋጠመኝም። ከምትወርድበት ስፍራ እንደደረሰች እቃዎቿን እንዳቀብላት ጠየቀችኝ እኔም ላቀብላት ስል አውቶቡሱ ተነስቶ እብስ አለ ሹፌሩ መኪናውን እንዲያቆምልኝ ስለማመጠው አምስት ደቂቃ አለፈ እንደምንም ብሎ አውቶቡሱን ካቆመልኝ በኋላ አውላላ ሜዳ ላይ የሰው እቃት አቅፍ የቀረው የማደርገውን ነገር ካወጣሁ ካወረድኩ በኋላ ልጅቱ ከአውቶቡስ ወደ ወረደችበት ስፍራ ጉዞዬን ቀጠልሁኝ ሀያ ደቂቃ እንደሄድሁ ልጅቱን ህፃኑን አብረው ሲያለቅሱ አገኘኋቸው። የዚያኑ ዕለት ጉዞዬን ለመቀጠል መኪና የማላገኝ በመሆኑ ከመንገዱ ጥቂት ራቅ ብሎ ወደሚገኘው የወላጆቿ መኖሪያ አብሬያት ሄጄ እንዳድር ጋበዘችኝ። መቼም ነገሩ በጣም የሚደንቅ ነው። እርሷ ህፃኑን በእጇ ታቅፋ የእቃዎቹን ጥቅል በራሷ ላይ ተሸክማ፣ እኔ ሁለቱን ሻንጣዎች በእጆቼ አንጠልጥዬ እቤቷ ደረስን። ባለፍንበትም ሁሉ የመንደሩ ሰዎች እንደ ጉድ ይመለከቱን ነበር። ከወላጆቿ የተደረገልኝ አቀባበል እንደ ነገሩ ነበር። ጉዳዩን ካስረዳቻቸው በኋላ ግን ፊታቸው እየተፈታ መሄድ ጀመረ። በመጨረሻውም ደህና መስተንግዶ ቀረበልኝ። እርስዎ ባለፈው ደብዳቤው ያቀረቡልኝ ጥያቄዎች በአእምሬ ውስጥ ብዙ ጊዜ ሲጉላሉ የቆዩ ናቸው። አሁን ግን ለሁሉም አጥጋቢ መልስ ያገኘ ይመስለኛል። ሴስ ስል ክርስቲያን ናት። ለጊዜው ትምህርቷን በመከታተል ላይ ትገኛለች። ለወደፊት መምህር ለመሆን ምኞት አላት። እንደማስበው ከሆነ ለልጆቼ እናት ከእርሷ የተሻለ እግሬ እስኪነቃ ብሄድ የማገኝ አይመስለኝም። በእድሜዋ ጥቂት ታናሽ ትሆናለች። ጤናዋም የተሟላ ነው። ከዚህችም በቀር በሁኔታዋ ወደ እኔ ያዘነበለች መሆኗ ይሰማኛል። አፏን አውጥታ ብዙ ነገር ባትነግረኝም እንኳን ከአስተያየቷ ብዙ ፍንጭ አግኝቻለሁ። ከዚህ ቀደም ከልጃገረዶች ጋር በምትዋወቅበት ጊዜ ሁሉ የግብረ ስጋ ፍላጎቴ ይቀሰቀስ ነበር። በዚያን እለት ግን ይህን አይነቱ ፍላጎት እንዳለኝ ትዝ አላለኝም። ይህን ያህል ለውጥ በህይወቴ መፈጸሙ እኔን መልሶ ይደንቀኛል። በማግስቱ ጠዋት ተሰናብቻት ጉዞዬን ቀጠሉ። ወላጆቿም ለእንግዳ የሚገባውን ያህል በከበሬ መቼም የሆዳቸውን በሆዳቸው የያዙት መሆኑ ሳይሰማኝ አልቀርም። ከዚያም በኋላ ምን ልበሉት፣ ደብዳቤዋ በየቀኑ ይጎርፍ ጀመር። አንዱን ከዚሁ ጋር ልኬሎታለሁ። ደጋግሜ ከማንበብ የተነሳ በቃል ያውቀዋለሁ። ተመልክተው ሲያበቁ ይላኩልኝ፣ አደራውን እንዳያዘገዩብኝ። እንዴት ያለች ጨዋ ልጅ እንዳጋጠመችኝ ከደብዳቤዋ መረዳት ይችላሉ። እኔም በደስታ ሰክሬ ለወደፊት ኑሮዬ የሚጠቅመኝን እቅዶች ሳወጣ ሳወርድ ከአባቷ የደረሰኝ ዜና እጤን ዱብ አደረገው። ባጭሩ አባቷ ከፍተኛ ዋጋ ለሰጣቸው ገዢ በጨረታ መልክ ሊሸጧት ይፈልጋሉ። ለጊዜው ብዙ ተጫራቾች ስላሉባት ልጅቱን ከፈለግኩ በቅድሚያ አንድ ሺ ብር እንድከፍል ጠይቀውኛል። በአንድ ሺ ብር ብቻ የምገላገል ይመስሎታል? እንደ እኔ ሺሁ ብር ወደፊት ለተደገሰልኝ ጣጣ ዋዜማ ነው። ከልብ የምወዳትን ልጅ እንደ እቃ ለሽያጭ መቅረቧ አንጀቴን አሳርሮታል። እርስዎ በበኩሉ ምን ይላሉ? ይህን የመሰለው ታላቅ እንቅፋት እንደሚደርስብኝ ገምተው ኖሯል? ከልቤ ከአንጀት ስለ መውደድ ብዙ የተዋቡ አስተያየቶችን ገልጸውልኛል። ከልብ ከአንጀት ስለ መውደድ ብዙ የተዋቡ አስተያየቶች ገልጸውልኛል። እነዚህን አስተያየቶች በዚህ ጊዜ የሚሰጡት ፋይዳ አለን? እርግጥ ነው፣ እንድንዋደድ የሚከለክለን ሰው የለም። ይሁን እንጂ የጎሳችንን ደንብ የተከተልን እንደሆነ የጎሳችንን ደንብ የተከተልን እንደሆነ ተዋደናል ብለን እንድንጋባ መጠየቅ ፈጽሞ የማይሞከር ነገር ነው። በሀገሩ ባህል መሰረት የጋብቻን ጉዳይ የሚወስነው የሚቀርበው ጥሎሽ እንጂ ፍቅር አይደለም። አንድ ሺህ ብር በበኩሌ ይህን ያህል ገንዘብ ብሸጥም አላወጣም። እርሶም ውብ በሆነ የህልም ዓለም ውስጥ እንድንፈላሰስ አድርገውኝ ነበር። ይሁሉት የምሩ መጣና ህልሜን አመድ አደረገው። ከእንግዲህ ወዲህ ተስፋ የማደርገው ምንም ነገር የለም። ወይስ ጸጉሬ እስኪመለድ ድረስ የርሶ ቤት አሽከር ሆኜ እንዳገለግሎት ይፈቅዳሉ? መቼም ድፍረቴና ውለታቢስነቴ ይሰማኛል። ይህን ያህል መናገር የደፈርሁት እርሶ የበደሉኝ ነገር ኑሮ ሳይሆን በልቤ ውስጥ የጣመቀውን ንዴት፣ ብስጭት። ያስተነፈሱ እየመሰለኝ ነው። በበኩሌ በዚህ ዓለም ላይ ከእርሷ ተለይቼ ትርጉም የሌለው ኑሮ ከመኖር ሞትን እመርጣለሁ። በሴተኛ አዳሪዎች እቅፍ ውስጥ ፍቅር የተባለውን ነገር ሳይቀምሱ እድሜያቸውን እንዲያሳልፉ በተፈረደባቸው በሺ በሚቆጠሩ ወንዶች ወጣቶች ስም አፌን አውጥቼ አለቅሳለሁ። የማንንም ሀብት ሽማግሌዎች በግድ አግብተው በየጎሬው ከተዋሸቁት ሌሎች ሚስቶቻቸው ጋር እንዲኖሩ ለሚገደዱ አያሌ ልጃገረዶች እንባይ ናዘራለሁ። ዳሩ ማን ሰምቶኝ? ሀብታሞች በሴቶች ላይ ያላቸው ስልጣን እንዲደመሰስና ከሰብአዊ ሕግ ውጭ የሆነው ይህ አጉል ልምድ እንዲሰረዝ ያላደረጉትን የአገሪቱን ባለስልጣኖች እፋረዳቸዋለሁ። ሴቶች ልጆችን የቤተሰብ ባጀት መሸፈኛና የገቢ ምንጭ ማዳበሪያ የሚያደርገውን ይህንን ጨቋኝ ህብረተሰብና መንቻካ የጎሳ ባህል እፋረዳለሁ። ሰርቶ ማደር እየሰነፉ ሴቶች ልጆቻቸውን በመሸጥ የሚያገኙትን ጥሎሽ የእዳ መገላገያ፣ መኪና መግዣ፣ የመጠጥ መሸመቻ፣ ሚስቶቻቸውን ማበራከቻ የሚያደርጉ አባቶችን እፋረዳችኋለሁ። እንደ እቃ በገንዘብ ሲሸጡ እያዩ ዝም የሚሉትን የማያውቁትን የማያወዱትን ወንድ በወላጆቻቸው ፈቃድ ብቻ እንደ በግ ነድቶ ሲወስዳቸው ምንም አይነት ተቃውሞ የማያሳዩትን ጋብቻቸው እንደ ሬት ሲመራቸው ብቻ እርር ምርር የሚሉትን ልጃገረዶች እፋረዳቸዋለሁ። በማስተማርና በማስረዳት ፋንታ ጥብቅና ሊያስተውሉት አዳጋች በሆነ ሕግ ስር እንድውል አስገድዳኝ እንዲያው በደፈናው ብቻ ጥፋተኛ ነህ በማለት የእግዚአብሔርን ጸጋ የነፈገችንን ቤተ ክርስቲያን እፋረዳታለሁ። እኔ ደካማውን በመርዳትና በመምራት ፈንታ በቅጣት ያራቀችኝን የእለት ጉርሴን የአመት ልብሴን ማግኛ ስራዬን የነጠቀችኝን ይህችን ቤተ ክርስቲያን እፋረዳታለሁ። የእውነተኛ ጋብቻ መስራችና ተንከባካቢ የተባለ የሚጠራውን አምላክ ትክክለኛ መንገዱን አሳይቶ እንዳልራመድበት የሚከለክለኝ ለምንድን ነው? የፍቅር ጋብቻ የባለጸጎች መብት ሆኖ ከቀረ እግዚአብሔር አንዱን ሽብር ከሰማይ አውርዶ ለምን አይሰጠኝም? ለመሆኑ የእግዚአብሔር ኃያልነት በምን ይታወቃል? ከገንዘብ ኃይልና ከጎሳ ልምድ የበለጠ ስልጣን የለውም። ምን ታዲያስ? በከንቱ ነው አምላክ የሚባለው። መቼም በልቤ ውስጥ የሚነደውን ስሜት ያቀጣጠሉት እርስዎ ኖት። በበኩሌ እንዲህ ያለ ስሜት በውስጤ ሊኖር ይችላል ብዬ ፈጽሞ አላስብሁም ነበር። ከዚህም በቀር ማፍቀር ምን ማለት እንደሆነ ወደ ማወቅ አድርሰውኛል። ከእንግዲህ ወዲህ በልቤ ውስጥ የሚንቦገግበገው ሰማያዊ እሳት ቢጠፋ ሰው ሆኜ መኖር የምችል አይመስለኝም። ነገር ግን እሳቱ ውስጤን ያነደው ጀምሯል። ከችሎታዬም በላይ ያሰቃየኛል። አንድ ቀን ጨርሶ ሳይገለኝ አይቀርም። በዚህ ደብዳቤ ላይ ላሰፈርኳቸው ጥያቄዎች መልስ እልክለታለሁ ብለው አይድከሙ። መልስ የማይገኝላቸው መሆኑን ደህና አድርግ ያውቃለሁ። የእርስዎ ፍራንሷ። የተከበራችሁ አድማጮች ይህን የመጨረሻ ከፍራንሱ የደረሰኝን ደብዳቤ ካነበብሁ በኋላ የማደርገው ነገር ጭንቃለኝ ስለጠየቀኝ ጉዳይ ምክሬን ቢቀበል ይቀበል ባይቀበል ባወጣ ያውጣው በሚል መንፈስ ተወት ላደርገው ወይ ደግሞ ባልተጨበጠ ተስፋ ልደልለው ከዚህ ማለፌ ለመዳር የደረሰች ልጃገረድ አባት ብትሆን ኖሮ ይህን የመሰለ ደብዳቤ ትጽፍ ነበር ወይ የሚለውን የተቃውሞ ጥያቄ ላቀርብለት ፈጽሞ አላሰብሁም። ምክንያቱም ይህ ወጣት አፍሪካዊ በብስጭቱና በሮሮ በብዙ ሺህ የሚቆጠሩ ወጣቶችን ጭንቀት የሚያስተጋባ መሆኑን በግልጽ ተረድቼ ነበር። ማንኛውም ሰው ቢሆን ይህን በመሰለው ደብዳቤ ውስጥ የተሰነዘረው ኃይል ኃይለ ቃል በአንክሮ በመመልከት የደብዳቤው ጸሐፊ ያቀረበው መሪርና የተጋነነ አስተያየት ለመቃወም ታጥቆ መነሳት የለበትም። በተቀዳሚ ሊያደርገው የሚገባው የተበዳዩን ሮሮ በትዕግስት መስማት ነው። እኔም ይህንኑ መሰረት በማድረግ እንዲህ አድርግ እንዲህ አታድርግ ብሎ ነገር ከማባባስ ይልቅ ጥቂት ጊዜ በዝምታ ማሳለፍ የሚበጅ መሆኑን ተረዳው። ምዕራባውያን ብዙ ዓመታት የፈጀባቸውን ስልጣኔ አፍሪቃውያን በአጭር ጊዜ ውስጥ ሊደርሱበት መቻላቸውን መገንዘብ ብዙዎቻችን ያዳግተናል። በስረ ነገሩ ጥሎሽ ጋብቻን ለማጽናትና ለማዳበር ታስቦ የቆመ መልካም ልምድ ነበር። በድሮ ጊዜ ለጥሎሽ የሚቀርቡት የቀንድ ወይም የጋማ ከብቶች ነበሩ። የሚሰጡበትም ምክንያት የምትዳረው ልጃገረድ የምታበረክተውን አገልግሎት በማቋረጧ ለወላጆቿ ካሳ እንዲሆናቸው ነበር። ልጅቱ ከባሏ መፋታት ግድ በሚሆንባት ጊዜ ለወላጆቿ በጥሎሽ መልክ የተሰጡትን ከብቶች ይመለሳሉ። ከዚህም የተነሳ የልጅቱ ወላጆች በተሻላቸው መጠን ጋብቻ የወፅና እንዲሆን ጥረት ያደርጋሉ። ዛሬ ተገናኝቶ ነገ ብኩን የሚሆን ገንዘብ ከመጣ ወዲህ ግን ይህ ለጋብቻ ድጋፍ ተብሎ የቆመው ልማድ አላማውን ወደ መሳድ ደርሷል። ዘመን አመጣሽ የሆኑት የምዕራባውያን የድሎት እቃዎች የአፍሪካውያን መተዋወቅ የዚህን መልካም ልምድ ስረ ነገር አፋልሶታል። ዛሬ አብዛኛውን ጊዜ ሲፈጸም የሚታየው አድራጎት ልጃገረዶችን እንደ ባሪያ ከመሸጥ ያነሳ አይደለም። አንድ ጊዜ አንድ የታወቀ አፍሪካዊ ጠበቃ የቤቱን ጣሪያ በሚነካ መጽሐፍት መደርደሪያ ውስጥ የታመቁትን ዶሴዎች ካሳየኝ በኋላ በዶሴዎች ውስጥ የተመዘገቡት ጉዳዮች ልጄን እድረህልሃለው እያሉ ከልዩ ልዩ ሚስት ፈላጊዎች ገንዘብ የተቀበሉ አባቶች ላይ የቀረበ ክስ መሆኑን አስረዳኝ። ይሁን እንጂ በአዲሱና በነባሩ ልምድ መካከል የሚፈጠረው ግጭት ሲፈጸም የሚታየው በሰዎች ልብ ውስጥ ነው። ይህን በመሰለው የልምድ ግጭት ምክንያት ጉዳት ሊደርስ የሚችለው በጋብቻና በቤተሰብ ኑሮ ላይ መሆኑ አይካድም። አዲሱቱን አፍሪካ በማህበራዊ ኑሮ በሃይማኖትና በፖለቲካ ረገድ ለሚያጋጥሟት ችግሮች መነሾ የጋብቻና የቤተሰብ ጉዳይ ነው። በአፍሪካ አህጉር ወደፊት ለሚደርሰው መሻሻል ዋና መሰረቱ የሴቶች መብትና ክብር መጠበቅ ነው። ነፃ የሆኑ ሴቶች ከጎናቸው ከሌሉ ወንዶች ነፃ ናቸው ለማለት አያስደፍርም። መብትና ግዴታቸውን የሚያውቁና የሚያከብሩ ቤተሰቦች አቋም ካልጸና ፖለቲካዊ ነፃነት ብቻውን ዋጋ የለውም። ከሁሉም ይልቅ የጋብቻ መሰረቱ ፍቅር ካልሆነ ነፃ የሆኑ የባልና ሚስት ሊኖሩ አይችሉም። ከፍ ብሎ የተገለጠው አስተያየት እውነት ከሆነ እጃችንን አጣምረን ከመቀመጥ በስተቀር ልንፈጽመው የምንችለው ነገር የለም። አፍሪቃን ለገጠሟት ችግሮች ቋሚ መፍትሄው ስለ ፍቅር በተለይም ስለ ባልና ሚስት ፍቅር ከስር ከመሰረቱ አጣርቶ መረዳት መሆኑ ከተረጋገጠ እኛ ምዕራባውያን ልንለግሰው የምንችለው ምን እርዳታ አለ? አፍሪካውያን ወደ አውሮፓውያን ወደ አሜሪካ ሲሄዱ በጋብቻ ረገድ የሚመለከቱት ምንድን ነው? እኛስ የጋብቻ ምሰሶ ፍቅር መሆኑን ገና እየተረዳ ነው መሄዳችን አይደለምን? ሚስት ስናገባ ጥሎሽ መጣል የሚፈለግብን ባይሆን እንኳ ፍቅራችን በዘመኑ የኑሮ መስገብገብ ይደፈርስ የለምን? እስከዚህ ድረስ ጉዳዩ በልቤ ውስጥ ካወጣሁና ካወረድኩ በኋላ ማንኛውንም ነገር በፍራንሷ ዓይን ለመመልከት በቃው። የሌላውን ሰው ሁኔታ ለማስተዋል በምንጥርበት መጠን የራሳችንንም አቋም በበለጠ ለመረዳት እንችላለን። የአንድ አህጉርም ጉዳይ ይህንን ሕግ ይከተላል። የአፍሪቃ ችግር በቀና መንፈስ ለመረዳት ሙከራ በምናደርግበት ጊዜ ስለ ራሳችን ሀገር ያለንን አስተያየት እየተለወጠ የሚሄድ መሆኑ የታወቀ ነው። እንግዲህ እንዲህ በሚሆንበት ጊዜ ራሳችንን ከሌሎች ከፍ በማድረግ እኛ በስልጣኔ ወደፊት የገፋን የደረጀነን፣ ለማንኛውም ሰብአዊ ችግር መፍትሄውን እናውቃለን፣ በችግራችሁ እንደርስላችኋለን ማለታችን ቀርቶ የዚያ ዓለም ኑሯቸው የተቃና እንዲሆኑ ከሚጥሩ ሰዎች ጎን እንሰለፋለን። ይህ ምስጢር ከፍ ብሎ በዘረዘርኩት አኳኋን እንደተገለጠልኝ ፍራንሷን በፍቅሯ ከነደፈችው ከሲሲሊ አንድ ደብዳቤ ደረሰኝ። የእርሷ ደብዳቤ ፍራንሷን ለተቃና ትዳር የሚያበቃውን ትግሌን እንድቀጥል አበረታታኝ። የፍራንሷና የሲሲሊ ታሪክ በዚህ አይፈጸምም። ሲሲሊ ስለ ፍቅር፣ ስለ መተጫጨትና ስለ ጋብቻ ከቄስሮቢሽ ጋር የተለዋወጠችው አስተያየት አንድ ልጅ ወድጄ በሚለው ተከታይ መጽሐፍ ይገለጣል።